35 ፐርሰንት የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 9 መቶ ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 7 መቶ ሺህ ብር ብቻ። ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን 950 ሺህ ሲሸጥ የነበረው አሁን ላይ በ1 ሚሊዮን 3 መቶ 90 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። የቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ የሆኑ ቴምር ሪል እንግዲህ የተገናኘ ሊሆን ይችላል ማለት ምስራቅ መቀሌ የዚህ በራህሌና ውቅሮ አካባቢ ስምጥ ሸለቆ እና ደጋማ ክፍል መገናኛ አካባቢ የብዙ መሬት እንቅስቃሴ ነበረ። የመሬት መንቀጥቀጥ እስከ አምስት ነጥብ ስድስት መስለኛል የተመዘገበ ማለት ነው። ያው አካባቢ አንድ ስለሆነ ተያዘ ሊሆን ይችላል ግን፣ ይሄ ቅልጣለቱ በሐምሌ ውስጥ እንደዚሁ ተከስቷል። ቅልጣለቱ ወደ መሬት ፈሷል። እንደውም ብዙ ስፋት ያለው ብዙ ቦታ የሸፈነ የቅልጣለት መፍሰስ ታይቷል ማለት ነው። ሐምሌ ውስጥ ባለፈው ዓመት ማለት ነው። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን ያላችሁልኝ እንደምንስቆያችሁ ዛሬ በጣም አስገራሚ መረጃ ነው የምነግራችሁ። እንግዲህ በአፋር የክልል የተከሰተው ዛሬ እና ትላንትና ማታ ሌሊት እየተነገረ ያለውን ጉዳይ በተመለከተ ክሌር የሆነ መረጃ እንዲኖራችሁ ነግራችኋለሁ። በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ነገር ነው። እንደገናም ደግሞ ሳይንቲስቶች እንግዲህ ይህን ጉዳይ የሚያያይዙት አፍሪካ ለሁለት እየተሰነጠቀች ካለችበት ከዚህ ጉዳይ ጋር እንደሆነ ይታወቃል። ነገር ግን የዚህ ምንጩ ምንድን ነው የሚለውን ነገር በተመለከተ ሳይንቲስቶች ለረጅም ጊዜ የተዘጋግበ ምክንያት ነበር ሲያቀርቡ የነበረው። በቅርቡ እንደሰማችሁት ግልጽ የሆነ ነገር ታውቋል፣ ተሰምቷል። ስለዚህ በቅርቡ ነው የተሰማው። ምክንያቱ ይሄ ነው ተብሎ ነው የተቀመጠው በጣም በሚገርም ደረጃ የዚህ ምክንያት እየተባለ ያለው ይሄ እንግዲህ የመሰንጠቁ ጉዳይ እየጨመረ ለመምጣቱ ማሳያው የሆነው አንዱ ዛሬ ላይ በትላንት በአፋር ክልል የተከሰተው የእሳተ ገሞራ ፍንዳታ ነው። ከዛ ተከትሎ እንግዲህ ወደ ሰማያት አቅጣጫ ያውም ከቀይ ባህር ተሻግሮ ሄዶ ወደ የመን አቅጣጫ ጭምር እየተበተነ ከፍተኛ ፕሎም ነበረ። ይሄ ጭስ እንግዲህ በመጽሐፍ ቅዱሳዊ ነገር በግልጽ የተቀመጡ ነገሮች መካከል አንዱ ሆኗል ማለት ነው ስለዚህ ይህን ጉዳይ በአትኩሮት መመልከት እንደገናም ያለንበትን ዘመን መረዳት ማወቅ ይጠይቃል፣ ውድ ቤተሰቦቼ። ስለዚህ የዚህ ጉዳዩ ምክንያቱ ምንድን ነው የሚለውን ነገር ሳይንስ ያስቀመጠውን ነገር በግልጽ አሳያችኋለሁ። ይህን ስንረዳ እንግዲህ ቀጥሎም የሆኑትንም ነገሮች በጠቅላላ በአስተውሎት እንድናይ ያደርገናል ማለት ነው። ውድ ቤተሰቦቼ፣ ስለዚህ ይህንን በተመለከተ በደንብ አድርጋችሁ እንድትከታተሉ ይፈልጋለሁ። ምክንያቱም የዚህ ጉዳይ ቀጥሎ በምድራችን ላይ የሚሆነውን በነዚህ ቀጣይ ዓመታት የሚሆነውን ነገር ሁሉ በግልጽ ያሳያል። እንግዲህ ትላንት በአፋር ክልል የተከሰተው የእሳተ ገሞራ ፍንዳታ፣ ይሄ ፕሎሙ ያን ተከትሎ አንዳንድ ንጥረ ነገሮችም በሰማያት ላይ በጣም ጎጂ ሊሆኑ የሚችሉ መርዛማ ኬሚካሎች ናቸው የተበተኑት። እንደሚታወቀው በአውሮፕላን እየበረሩ እያለፉ ያሉ ሰዎች ከፍተኛ ጢስ ወደ ሰማይ አቅጣጫ እንግዲህ ከ10 እስከ 15 ኪሎ ሜትር ያክል ነው ፕሉሙ ወደ ላይ የሄደው። የመሬት መንቀጥቀጥ መመዝገቢያ መሳሪያችን ምንም የጎላ እንቅስቃሴ አያሳየንም። ማለት የመሬት ንዝረት መሬት መንቀጥቀጥ ከዚያ የመጣ የተመዘገበ ነገር የለም። ከምርምር ተባባሪዎቻችን ባገኘነው መረጃ ግን ከሳተላይት የተገኘ መረጃ እና ከአካባቢውም ነዋሪዎች እንደሰማ ነው ከኤርታሌ አስር ኪሎ ሜትር ወደ ደቡብ አቅጣጫ እሳተ ገሞራ ፍንዳታ የሚያመለክት ነገር እንደታየ ነው የሰማነው። እና ብዙ ጊዜ እንደምንለው የስምጥ ሸለቆ አካባቢ አክቲቭ የሆነ የስምጥ ሸለቆ እያስተናገደ እንደሆነ እንገልጻለን ብዙ ጊዜ እንግዲህ ውድ ቤተሰቦቼ የዚህ ዛሬና ትላንትና ማታ ለሊት አካባቢ የተከሰተው በኢትዮጵያ ዳንኪል ክልል ውስጥ ማለትም ይሄ ጂኦሎጂካል ክልል ነው። የከርሰ ምድርና መሰል ጉዳዮች የሚቀኙበት ስፍራ ማለት ነው። ክልል ሲባል ብሔራዊ ክልል ማለት አይደለም። ስለዚህ በዚህ አካባቢ የሚገኘው የኤርታሌ የእሳተ ገሞራ የሚገኝበት አካባቢ ላይ ከሚገኙ ብዙ የማይታወቁ እሳተ ገሞራዎች አንዱ ነው። ጉልህ የሆነ አዲስ ፍንዳታ የጀምረው ይሄ እንግዲህ ሳይንቲስቶችን በእጅጉ ያስደነገጠው ምክንያቱን ነግራቸዋለሁ። እንደገናም ደግሞ በጣም በከፍተኛ ደረጃ ነው በዚህ ኤሪያ ላይ ያለ ትኩረት የተሳበበት ማለት ነው። ሀሊ ጉቢ እሳተ ገሞራ ይባላል። እዚህ ደንከል በረሃ ውስጥ እርታ ላይ በዚያው አካባቢ ስለሚገኝ የቅልጣ አለቱ ለመሬት የቀረበ በመሆኑ ንዝረት ብዙ የሚፈጠረው ነገር የለምና ፍንዳታዎች ግን ተሰምተዋል ወደ ሰማይም ጭስ እና እንደዚህ የመሳሰሉ ነገሮች ተመዝግበዋል። በፎቶ በሳተላይት የሚታየ ነው ይሄ ና ድምፅም ነበረው ፍንዳታ እና ይሄ ማለት ለመሬት ወለሉ የቀረበ ብዙ ጥልቀት የሌለው መሆኑን ነው የሚያሳየው። ያው ዘኛ ቀም የመዘገብ ነው ነገር አይታይም ብዙ የጎላ ነገር የለም። ከኤርታሌ እሳተ ገሞራ በደቡብ ምስራቅ በደቡብ ምዕራብ አስራ አምስት ኪሎ ሜትር ርቀት ላይ የሚገኝ ነው። በፍንዳታ ወደ ላይ ቅድም እንዳልኳችሁ ከአስር እስከ አስራ አምስት ኪሎ ሜትር ያክል ይሄ የፍንዳታው ጥይስ የአመዱ ንጣፍ ሰማያትን ከቦ እንደነበረ በግልጽ ለማወቅ ተችሏል ማለት ነው። ስለዚህ የሳተላይት መረጃዎች እንደሚያሳዩት እሳተ ገሞራው ከፍተኛ የሆነ የሰልፈር ዳይኦክሳይድ ኬሚካል ልቀት እንዳለው እየተነገረ ይገኛል። ይሄ እንግዲህ በጣም መርዛማ ኬሚካል ነው፣ ሰልፈር ዳይኦክሳይድ። ስለዚህ በዛ አካባቢ ላይ የሚኖሩ ማህበረሰቦችን በተመለከተ የሚደረግ የጤና ጥንቃቄ ከጤና ሚኒስቴር ሊወጣ ይገባ ነበረ። ዛሬ ጠብቅ ያለው ምክንያቱም በጣም አደገኛ ፕሉም ነው፣ መርዛማ ነው። ኦልሞስት ይሄ ማለት የሚያመጣው ጉዳት ቀላል አይደለም። እንግዲህ ብዙ ጊዜ እንደሚታወቀው ከእሳተ ገሞራ ፍንዳታ ጋር ተያይዞ እንደ ሰልፈር ዳይኦክሳይድ እና ሌሎችም ለጤና የማይበጁ እንትኖች ስለሚወጡ ለመተንፈስ ያስቸግራሉ፣ ወይም በሰው ጤና ላይ ጉዳት ያደርሳሉ። ስለዚህ እንደዚህ አይነት ምክር ሐሳብ ይሰጣል። ግን አሁን ያለበትን ስታተስ አናውቅም ማለት ነው። ተጣርቶ በነጠረ መረጃ እስኪገኝ ድረስ ጥሩ ምክር ሐሳብ ነው የሰጡት። ይሄ እንግዲህ ሰልፈር ዳይኦክሳይድ በጣም እንደምታውቁት የኬሚካል ማ ባዮሎጂካል እና ኬሚካል ዌፐንስ አሉ። ከኬሚካል ዌፐንስ መካከል አንዱ እንደሆነ ይታወቃል። በሪስፓራቶሪ በመተንፈሻ አካባቢዎች ላይ ያለ ጉዳት፣ የአይን ላይ የሚኖር ጉዳት፣ ብሮንካይት የሆነ ከአተንፋፈስ ከዚህ ከመተንፈሻ ስርዓት ጋር የተያዙ ችግሮች እንደገናም ደግሞ ከዚህ ቀደም የነበሩ እንደ ብሮንካይት ዘ አስማንም ጨምሮ ሌሎችንም ችግሮች የሚያጋግም እንደ ራስ ምታት፣ ዲዚነስ፣ ናውዚያ፣ የማቅለሽለሽ የማስመለስ ችግሮችን አከታትሎ ሊመጣ የሚችል

እንደገናም በጣም ክሮኒክ የሆነ ብሮንካይቲስ አያይዞ ሊያመጣ ወይም ደግሞ በጣም ክሮኒክ የሆነ የመተነፋፈሻ አካል ችግሮችን ሊያፋፍም ሊያጋግም የሚችል ነገር እንዳለበት ይታወቃል። ከልብ ችግር ጋር ተያይዞ የረጅም ጊዜ የልብ ችግርን ሊያመጣ የሚችል ጉዳት እንዳለበት፣ እሱ ብቻ አደለም ጄኔቲክ ዳሜጅ ሁሉ ሊያመጣ የሚችል ነው። ይህንም በተመለከተ እዚያ አካባቢ ላይ የሚኖሩ ማህበረሰቦች የዚህ ተጠቂ መሆን እንዳይችሉ ሊደረግ ይገባል። በተለይ በልጆቹ ላይ እድሜያቸው በገፉ ሰውነታቸው ሰውነታቸው ላይ ጉዳት ባለባቸው ሰዎች ላይ በተመለከተ ከአስም ጋር፣ ከልብ ችግር፣ ከሳምባል ችግር ጋር የተያዘ በሽታ ያለባቸው ሌሎች ሰዎችም ጭምር ለዚህ ከተጋለጡ የሚኖረው ዲስትራክሽን ቀላል እንዳልሆነ ይታወቃል። ውድ ቤተሰቦቼ፣ ስለዚህ ይህን ጉዳይ በተመለከተ እንግዲህ የኢትዮጵያ ጤና ሚኒስቴር ምን እንደሚሰራ አላቅም። ከዚህ ጋር ተያይዞ በትክክል ማንቃት ህዝቡን ማስተማሪያ ያስፈልጋል። ፕሎሞ በጣም አደገኛ ጢስ፣ አመዳማ ጢስ ነው። ወደ ሰማይ የተበተነው ኬሚካል ነው ዳይኦክሳይድ ነው። ስለዚህ ይህን ኬሚካል በተመለከተ ግንዛቤና እውቀት ለማህበረሰቡ ለመስጠት የግድ ያስፈልጋል። ውድ ቤተሰቦቼ ስለዚህ በአካባቢ ከመኖሪያ ማዕከላት የራቀ በተለይ ለመድረስ አስቸጋሪ የሆነ ነው ክስተቱ የተከሰተበት ቦታ። ስለዚህ ለማጥናት በጣም አስቸጋሪ እንደሆነ ይነገራል። እንግዲህ ባለፉት በርካታ ሺህ አመታት ውስጥ በዚህ በካሃሊ ጉቢ የተመዘገበ ምንም አይነት ዳታ እንደሌለ ይታወቃል። የታወቁ ፍንዳታዎች የሉም። አዲስ ነው እዚህ ቦታ ላይ እንግዲህ ረጅም ጊዜ የሺህ ዓመታት ሁለት ረፍት ወስዶ የተጀመረ ነው። መጀመሪያዎቹ ምድራችን በተፈጠረችበት የመጀመሪያዎቹ ሰዓቶች አካባቢ ላይ ከነበሩ ድንግል፣ ምንም ካልተነኩ ፍንዳታ ቦታዎች መካከል አንዱ ይሄ ፕሉም የተከሰተበት ቦታ መሆኑ ልብ ይላል ውድ ቤተሰቦች። ስለዚህ ይሄንን ደግሞ እኛ እግዚአብሔር ላለው ለፈቀደው ነገር እንግዲህ ግብአት እንደሚሆን ልናውቅ ይገባል። በዚህ ከዳንኪል ክልል እዚህ አካባቢ ካሉ የደንኪል የእሳተ ገሞራ ክልሎች የተገኙ መረጃዎች ብዙ ጊዜ ያልተሟሉ ናቸው። ቦታዎቹ ለጥናት ህጻናት የሚመቹ አይደሉም። ስለዚህ የሚሰጡት አናሊስቶች አብዛኛዎቹ ከሳተላይት በሚገኙ ምስሎች እንደሆነ ይታወቃል። ስለዚህ እዚህ አካባቢ ላይ በጣም ከባድ ነገር ሲከሰት የእግዚአብሔር ቃል ደግሞ ለዚህ የሚሰጠውን ትልቅ ትርጓሜ እንደቀላል ልንመለከት አይገባም። በመዝሙረ ዳዊት ምዕራፍ መቶ አራት ላይ በግልጽ የተቀመጠው ነገር ቢኖር ከቁጥር 27 ጀምሮ ማየት ይችላላችሁ። ለምሳሌ ቁጥር 26 ላይ እንዲህ ይላል በዚያን ጊዜ መርከቦች ይሄዳሉ በዚያም ላይ የጠፈርከው የፈጠርከው ዘንዶ ይጫወትበታል ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ በሰጣቸው ጊዜ ይሰበሰባሉ እጅህን ትከፍትላት ትከፍታለህ ከመልካምም ነገር ይጠግባሉ ብሎ በፍጥረት ዓለሙ ላይ ያሉ ምግቦችን የሚመግበው እግዚአብሔር እንደሆነ በግልጽ ያሳያል። ከዛ ፊትህን ስትሰውር ይደነግጣሉ፣ ነፍሳቸውን ታወጣለ፣ ይሞታሉ ማለት። ስለዚህ የፍጥረት ዓለሙን ነፍስ የሚያወጣው እግዚአብሔር እንጂ ማንም እንዳልሆነ ይታወቃል። ስለዚህ ሰዎች ግድያ እንኳ ቢፈጸምባቸው ሞት እንኳ ቢፈጸምባቸው እግዚአብሔር ካልፈቀደ በፍጹም ሊሆን አይችልም። በሰውየው በገዳዩ ላይ የተገደለውን ሰው ደም ከእጁ ላይ ይፈርዳል። በተገደለው ሰው ነገር ግን ማንም ሰው የማንንም ሰው ነፍስ ማውጣት እንደማይቻል ይታወቃል። ለዚህ ነው ጊዜያቸው የሰው ልጆች በሰው እጅ ተገደሉ፣ በመኪና አደጋም ተገደሉ፣ በምንም ተገደሉ፣ ነፍስን የሚያወጣው እግዚአብሔር ነው እንደሚታወቀው። ስለዚህ እንግዲህ የሰው ልጅ ከዚህ ምድር የተቋረጠ እጅ ከዘላለም ህይወት እንደማይቋረጥ ይታወቃል። ስለዚህ በዚህ ስጋ ላይ ብዙ ወንጀል ይሰራል። በጣም ብዙ ሰዎች በዚህ ስጋችን ላይ ወንጀል ይሰራሉ። ስለዚህ ነፍሳቸውን ታወጣለ፣ ይሞታሉም፣ ወደ አፈራቸው ይመለሳሉ ብሎ ካስቀመጠ በኋላ ቁጥር 30 ላይ መንፈስህን ትልካለ፣ ይፈጠራሉም፣ የምድርን ፊት ታድሳለ ብሎ ያስቀምጣል። ስለዚህ እግዚአብሔር በመንፈሱ አለማትን እንደፈጠረ እዚህ ጋር ይነግርናል። ከዛ ቁጥር 30 ላይ የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በስራው ደስ ይለዋል ይልና ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችንም ይዳስሳል ይጤሳሉም ብሎ ያስቀምጣል። ስለዚህ ምናየው ነገር ተራሮች ሲጤሱ ልክ እንዳሁኑ አይነት ብሎም ወደ ሰማያት አቅጣጫ ላይ ሲበተንና ሲጤሱ ማን ነው የዳስሰው? እግዚአብሔር ነው። ተራሮችን ይዳስሳል ይጤሳሉም ብሎ እግዚአብሔር ያስቀምጣል። ከዛ በህይወቴ ሳለሁ አለ ለእግዚአብሔር እቀኛለሁ፣ ለአምላኬን በምኖርበት ዘመን ሁሉ እዘምራለው። ቃሌ ለእርሱ ይጣፍጠዋል፣ ይጣፍጠው እኔ በእግዚአብሔር ደስ ይለኛል። ኃጣንን ከምድር ይጥፉ፣ አመፀኞች እንግዲህ አይገኙ ነፍሴ ሆይ እግዚአብሔርን ባርኪ ሃሌሉያ ብሎ ዳዊት ያስቀምጣል። ስለዚህ ምድርን እንድትንቀጠቀጥ የሚያደርገውም እግዚአብሔር ነው። ተራሮችን የሚዳስሰው እግዚአብሔር ነው። ተራሮች ሲዳስሱ ይጤሳሉ። ይህን የሚያደርገው እግዚአብሔር ነው። ስለዚህ ተራሮችን በሚነካበት ሰዓት ላይ የሚወጡት ውጤቶች በጠቅላላ የእግዚአብሔር ባህሪ እንደሆነ ታያላችሁ። ለዚህም በጣም በርካታ ማሳያዎች በመጽሐፍ ቅዱስ ላይ ተቀምጠው ታያላችሁ በ በ ዘጻአት ምዕራፍ 19 ቁጥር 18 ላይ ያለ ሙሴ በተራራ በሲና ተራራ ላይ እግዚአብሔር በተገለጠበት ሰዓት አስሩን ትእዛዛት ለሙሴ ለመስጠት በተገለጠበት ሰዓት ላይ ከፍተኛ የመሬት መናወጥ እንደነበረ በዛ ስፍራ ላይ የነበረውን ታሪክ ታውቃላችሁ። ስለዚህ እግዚአብሔር በክብሩ ሲገለጥ ተራሮች ይንቀጠቀጣሉ። ሁለተኛው ምሳሌ ለምሳሌ የኤሊያስ ምሳሌ ነው። ኤላጂያ እንደምታውቁት እንግዲህ በናቹራሊ ከከፍተኛ የመሬት መናወጥ እንደገናም ደግሞ ከዛ ጋር የተያያዘ ለኤልያስ እግዚአብሔር በተገለጠበት ጊዜ የተከሰቱት የመሬት መናወጦች፣ ሌሎች ተአምራቶች ሁሉ እግዚአብሔር በክብር ሲገለጥ የሚታይ እንደሆነ እናውቃለን። ጌታችን ኢየሱስ ክርስቶስ በተሰቀለ ሰዓት ላይ በማቴዎስ ወንጌል ምራፍ 27 ቁጥር 51 ላይ መሬት መናወጥ እንደነበረ ታውቃላችሁ። ስለዚህ በእግዚአብሔር ላይ የሚደረግ ማንኛውም አመፅ እግዚአብሔር የመሬትን መሬት ቁጣውን ልትቋቋም እንደማትችልም ጭምር እዚህ ጋር ያሳየናል። የጌታችን የኢየሱስ ክርስቶስ ትንሣኤ ሰዓትም እንደዚሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 2 ላይ የመሬት መናወጥ እንደነበረ በግልጽ ያሳያል ማለት ነው። እንደገናም የዚህን ተመልክቶ በሪሰርችኑ ጭምር የተከሰተውን ነገር ስታስተውሉ የእግዚአብሔር ነገሮችን የሚለውጥበትም ሰዓት ላይ መሬት መናወጥ እንደሚያደርግ በዚህ ማሳያው ነው። ሌላኛው ደግሞ እግዚአብሔር ነገሮችን ከእስራት ሲፈታቸውም ጭምር መሬት መናወጥ እንደሚሆን ጳውሎስና ሲላስ በእስር ቤት በነበሩበት ሰዓት ላይ በሐዋርያ ምዕራፍ 16 ቁጥር 26 ላይ እንደተቀመጠው ከፍተኛ መሬት መናወጥ እንደነበረ ስለዚህ እነሱ ለማስፈታት እንኳን መሬት መናወጥ እንደተከሰተ እናያለን። ስለዚህ እግዚአብሔር ነገሮችን ሊሰራ ሲል መሬት መናወጥ ሊከሰት እንደሚችል በዚህ እናያለን። እሱ ብቻ አይደለም። በመጨረሻዎቹ ዘመናት ላይ በኤንድ ታይምስ ላይም ከተቀመጡ በሬቨሌሽን የተቀመጡት መሬት መናወጥን ከዘመኑ ፍጻሜ ምልክት ጋር ማርጎ እግዚአብሔር ደጋግሞ ያሳየናል። ስለዚህ ነጥቡ እግዚአብሔር ተራሮችን በዳሰሰ ሰዓት ላይ ይጤሳሉ። ስለዚህ ታሪክታል አካባቢ ላይ ያለ ይሄ ተራራ ጤሰ ማለት እግዚአብሔር ዳሷል እግዚአብሔር ነክቶታል ማለት ነው ይህንን በልባችን ልንይዝ እንደሚገባን በትክክል ማሳየት ያስፈልጋል ስለዚህ የዚህ ጉዳዩ መነሻው ምንድን ነው የሚለው ነገር በግልጽ ባሳያችሁ በጣም ደስ ይለኛል የዚህ ጉዳይ መነሻው ስታውቁትና ስታስተውሉት የእግዚአብሔር አሰራር ማለትም የእግዚአብሔር መምጫው ጊዜ በፍጥነት ነገሮች እየተቃረቡ ለመሆናቸው የሚያሳየውን ነገር በግልጽ ያሳያችኋል። ወደዛ ሁሉ ስዳችሁ መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሳድስ ቤተሰቦች የዚህ መነሻው ምንድን ነው የሚለውን በተመለከተ ሳይንስ እየገለጸ ያለው ሱፐር ፕሎም የሚባለው ነገር ነው። ይሄ ሱፐርፕሎም ምንድነው ምንድን ነው የሚለውን ነገር ልናውቅ ይገባናል ማለት ነው። ድቤተሰቦች ቤተሰቦቼ ይህ ሱፐር ፕሎም የአፍሪካ ሱፐር ፕሎም ይባላል። የአፍሪካ በጣም ትልቁ የሆነ ሱፐርፕሎም እንቅስቃሴ ላይ ነው ያለው በሚል ሳይንቲስቶቹ በግልጽ ያሳዩናል።

ኢዝ ኤክስፓንዲንግ ፋስት እየተባለ እየተነገረ ይገኛል። አፍሪካ ላይ ያለው ሱፐር ፕሉም በከፍተኛ ደረጃ ኤክስፓንድ እያደረገ እየተለጠጠ እንዳለ መረጃዎቹ ያሳያሉ። እነዚህ ሱፐር ፕሉሞች የሚያመጡት ዲስትራክሽን ቀላል አይደለም። እንግዲህ እነዚህ ሱፐር ፕሉሞችን በተመለከተ በግልጽ የምንመለከተው ቢኖር በመሬት እንግዲህ እንደምታውቁት፣ ሶስት ምንጣፎች አሉ። ከላይ ያለው ክረስት ነው። ከዛ በኋላ ማንትል አለ፣ ከዛ ኮር አለ። ሶስቱ ምንጣፎች አሉ። በማንትልና ኮሩ አለ የመሬት መካከለኛው ክፍል ይሄ የምታዩት ኮር አለ። በኮርና በማንትል አካባቢ ዚጋ የምታዩት ቦታ ላይ ከፍተኛ የሆነ የቀለጠ የእሳት የተለየ የአለት ባህሪ ነው እየተስተዋለ ያለው ይሄ የተለየ የቀለጠ የአለት ባህሪ አፍሪካ ታችኛው መሬት ላይ እያበጠ ይገኛል ማለት ነው። በጣም የሚያሳዝን ነው። ስለዚህ ይሄ እዚህ ጋር እንደምታዩት አፍሪካን ሱፐር ፕሉም ይባላል። ከፍተኛ የሆነ ያ ፕሉም ነው። ሌሎችም ቦታዎች ላይ የሚፈጠር ፕሉም አለ። የአፍሪካው ግን ሱፐር ፕሉም ነው የሚባለው። ስለዚህ እዚህ ከምታዩት ቦታ ወደ ከዚህ ከምታዩት ቦታ በዚህ አሁን ኤርታሌ ባለው ቦታ ላይ የሚደረግ ግፊት፣ የተለየ ግፊት እንደሆነ ታያላችሁ ማለት ነው። ስለዚህ የተፈጠረው በኮር ወይም ደግሞ መካከለኛው የመሬት ክፍል የሚንፈቀፈቀው አለት ያለበት ብረታማ አለት ያለበት እና በማንትል መካከል ድንበርተኛ ቦታዎች ላይ የተፈጠረ ከፍተኛ የሆነ የግለት መጠን ነው ማለት ነው። ይሄ ከፍተኛ የግለትና የሙቀት መጠን ሌሎቹ የታወቀ ሙቀት አላቸው። ይሄም ሙቀት አለ። ይሄ ሙቀት አለ። እዚች ቦታ ላይ የተፈጠረው ሙቀት ግን በጣም ከባድ የሚንፈቀፈቅ አለት ቦታ ነው። ስለዚህ ከዚህ ቦታ ላይ አሁን አፍሪካ ወዳለችበት እነ ኤርታ ላይ ሌሎችም ወዳሉበት ቦታ ላይ እየገፋ የሚመጣ ከፍተኛ የሆነ ችግር አለ ማለት ነው። ስለዚህ ከዝቅተኛ ወይም ሎወር ማንትል ወደ አፐር ማንትል አልፎ እዚህ እንደምታዩት ፍንዳታ ይፈጥራል ማለት ነው። ስለዚህ ይሄን ጉዳይ በተመለከተ እንግዲህ አፍሪካን ያ ግፊት በመፈጠሩ የተነሳ አፍሪካን ለሁለት እየሰነጠቃት እየተለጠጠ እየተለጠጠ የሚመጣውን ነገር ታያላችሁ ማለት ነው። በዚህ ሱፐር ፕሉም ምክንያት እንግዲህ በጣም ብዙ የሚነገሩ ነገሮች አሉ። እንደሚታወቀው እዚህ ጋም እንደሚለው ሱፐር ፕሉም ኢዝ ኤ ማሲቭ ራይዚንግ ጄት ኦፍ ኤክስትሪም ሃት ሮክ ፍሮም ዘ ዲፕ ዊዝን ዘ አዝስ ማንትል ከመሬት ማንትል ክፍል ላይ ኦሪጂኔቲንግ ኒር ዘ ኮር ማንትል ባውንደሪ ከማንትልና ከኮር መካከል ባለው ድንበርተኛ ቦታዎች ላይ በከፍተኛ ደረጃ እየተንፈቀፈቀ የሚወጣ አለት አለ አለ። የዛ የአለት የሚንፈቀፈቀው አለት ግፊት እዚህ የምታዩትን አፕዌሊንግ ይፈጥራል። በጣም ላርጅ የሆነ በጣም ከፍተኛ የሆነ የማንትል ማኩረፍ መለጠጥና ልክ እንደ እሳት እንዳቃጥለው ክፍል አፕዌል የማድረግ ችግር ይታያል። ይሄም ደግሞ በጣም በጣም ሙቀት ነው። የቀለጡ አለቶች ናቸው ወደ ላይ አቅጣጫ እየመጡ ያሉት። ይሄ እንግዲህ በከፍተኛ ደረጃ አፍሪቃ ላይ ያለውን ሁለቱን እየለጠጡ ወይም እየተፈለቀቀ ያለውን የአፍሪቃ ቦታ እየገፋ የሚመጣበት ስፍራ ነው። ይህ ስፍራ እንግዲህ የሚታወቀው ያለውም ማለት ነው በደቡቡ የአፍሪቃ ክፍል አካባቢ ላይ ነው ጉዳዩ እየተከሰተ ያለው። ነገር ግን ግፊቱ እየተፈጠረ ያለው ወደዚህኛው አቅጣጫ እንደሆነ እናያለን ማለት ነው። ስለዚህ ከፍተኛ የምድር ውስጥ ክፍል ያለ የሱፐር ፕሎም ከፍተኛ የሆነ የአፍሪካን ሱፐር ፕሉም ችግር እንዲከሰት አድርጓል ማለት ነው። ግን በመሬቱ ላይ እንደዚህ እንደምትመለከቱት ሰላማዊ ሊመስላችሁ ይችላል። እታች ግን እየተሰነጠቀ ይገኛል። እነዚህ ያሉበት ቦታዎች ላይ አሁን ኢትዮጵያ ያለችበት ቦታ አይደለም ሱፐር ፕሉሙ ያለው ወደ ደቡብ የአፍሪካ ክፍል አካባቢ ላይ ነው የተከሰተው። ነገር ግን እዚህ ቦታ ላይ እንደዚህ መፈልቀቅን እየፈጠረ ያለ ነው። ሌላ አዲስ ኦሽን ሊፈጥር የሚችልበትም ምክንያት ከዛ ጋር የሚያያዝ እንደሆነ እናያለን ማለት ነው። ውድ ቤተሰቦቼ፣ በጣም በጣም ያሳዝናል። እንግዲህ ነገሮች በምድራችን ባለንበት ቦታ ላይ ከባድ የሆኑ ሱፐር ፕሉምስ እየተከሰተ መሆኑን የሚያሳይ እንደሆነ ልንረዳ ይገባናል ማለት ነው። ስለዚህ ሱፐር ፕሉም ሲከሰትም እግዚአብሔር ተራሮችን ይነካቸዋል፣ ይጤሳሉ ማለት ነው። ይህም በተደጋጋሚ ኮንቲኔንቱ ስፕሊት አፓርት እንዲያደርግ እንዲሰነጠቅ ሪፍቲንግ እንዲከሰት የመሬት ከላይ ያለው ክረስት ወይም እኛ ምንረግጥበት ቦታ ላይ ያለው ሪፍት የማድረግ ልክ እንደ አፍሪካ ትልቁ የሪፍት ቫሊ አይነት ክፍሎች እየተነጠጡ እንዲጨምሩ ያደርጋል። ቮልካኒዝም በከፍተኛ ደረጃ ለምሳሌ የቮልካኖ በአክቲቪቲ እንዲጨምር ያደርጋል። እሱ ብቻ አደለም። ለምሳሌ እንደ ክሊማንጃሮ ተራራ እንደ ኬንያ ተራሮች ያሉ ቦታዎች በተመሳሳይ ሁኔታ ከፍተኛ የሆነ ቮልካኒክ እንቅስቃሴ እንዲያሳዩ ያደርጋል። ጂኦተርማል አክቲቪቲስ ይሆናሉ። በመሬት ታችኛው ክፍል አካባቢ ላይ ከፍተኛ የሆኑ የጂኦተርማል ከመሬት ያሉ ጋዞች እንቅስቃሴ በከፍተኛ ደረጃ እንዲጨምር ያደርጋል። ይሄ እንግዲህ እንደ ኢትዮጵያ ያሉ ሀገራት የተፈጥሮ ጋዝ እንዲያወጡ ብዙ እገዛ ያደርጋል ማለት ነው። ይሄ ነገር የሚከናወነው እንግዲህ አሁን አይደለም፣ በሚሊየን ዓመታት ነው ሳይንስ የሚለው ኦልሞስት። በእኛ አቆጣጠር ከዘመን ፍጻሜ በኋላ ከሚከሰቱ ፍንዳታዎች ወይም ከሚፈጠሩ ባህሮች መካከል አንዱንም አንዱ ነው የሚሆነው ማለት ነው። እስከዛ ባለው ግን እንደዚህ የተለያዩ ምልክቶችና መሬት መናወጦች፣ ሌሎችም ነገሮች መታየታቸው አይቀርም ማለት ነው። ስለዚህ ይሄ ፕሉም እንግዲህ በልክ በከፍተኛ ደረጃ ወደ ላይ አቅጣጫ ጢሶ ነው ዛሬ የተስተዋለና የታየ ነገር መሆኑን ልብ ልንል ይገባል፣ ልናስተውል ይገባል። ይህን ስናስተውል ደግሞ የእግዚአብሔርን ድንቅና ማስተዋል እንድንረዳው ያረገናል ማለት ነው። ውድ ቤተሰቦቼ ስለዚህ ይሄንን ነገር እንድታስተውሉትና እንድታዩት ለማድረግ ይሄን መረጃ አካ ካፍያቸዋለሁ በከፍተኛ ደረጃ ዜናዎችም የሚያሳዩት ው እዚጋ ማየት ችላላችሁ። አፍሪካን ሱፐር ፕሎም ኢዝ አዌክኒንግ ይለዋል። የአፍሪካ ሱፐር ፕሎም እንግዲህ ይውና እዚጋ ማየት ችላለ አፍሪካን ሱፐር ፕሎም ኢዝ አዌክኒንግ ወይም እየነቃ ነው የሚገኘው በማለት ሳይንቲስቶቹ፣ በዘርፉ ባለሙያዎች በከፍተኛ ደረጃ ከዚ ጋር የተያዘውን ዲስክሪፕሽን እየሰጡ ነው ያሉት። ስለዚህ መንቃት፣ ሁሌ መጸለይ፣ እግዚአብሔር በዘመኑ ፍጻሜ ሊነግረን የፈለገው ነገር ምንድን ነው የሚለው ነገር ላይ ልንባንን፣ እንደገናም ለህይወታችን ሁልጊዜ በእግዚአብሔር እይታ ውስጥ እያነቃን እንድንቀጥል እጠይቃችኋለሁ ማለት ነው። ይሄ የእግዚአብሔር ማስጠንቀቂያ ነው። እግዚአብሔር ነው ተራሮች የሚዳስሳቸው ማንም ሊነካቸው አይችልም። እግዚአብሔር ዳሶ ግን ጢስ ይሆናሉ። ስለዚህ ይሄ የእግዚአብሔር ጣ ስርዓት የታየበት እንደሆነ ልናሰላስል ይገባናል ማለት እንወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ንቁ፣ እንንቃ፣ እንጸሌ፣ እንትጋ። ሁል ጊዜ በጾም በጸሎት በእግዚአብሔር ፊት እንገኝ። ዘመኑ ያለበትን ጊዜ እንድንነቃ እግዚአብሔር የሚነግረን ነገር እንደ ማስጠንቀቂያ እንመልከተው። እውቀት ታላቁ እግዚአብሔርን ታከብራለች። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 900 ሺ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺ ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ ሰባ አንድ ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። የቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ የሆኑ። ቴምር ሪል ስቴት